አልፎ ግድቡ ለዚህ ሲደርስ የሚበሳጭ ኢትዮጵያዊ እኔ ኢትዮጵያዊ ነው ብዬ አላስብም። ያልተጻፈውን ጽፎ የራሱ ተረት ደርድሮ ትውልድን የሚያስተው ላይ እግዚአብሔር መቅሰፍት ይልክበታል። አመፀኛ ትውልድ፣ አምላኩን የማይፈራ ወላጁን የማይፈራ ትውልድ የተነሳው በምንድን ነው ካላችሁ፣ ይሄ ተረት ተረት ያፈራው። ሰላም ወገኖች፣ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። በዚህ በ2018 ጅማሬ ላይ በጣም ደስ የሚያሰኘው ነገር ምንድን ነው? ለብዙ ዘመናት የኢትዮጵያ ሕዝብ የጓጓለት የደከመለት እኛም ደግሞ በብዙ ደግሞ የጸለይንበት ጉዳይ እውን ሆኖ የአባይ ግድብ መገደቡ በጣም ትልቅ ነገር ነው ለኢትዮጵያ ሕዝብ በጣም ለሁላችንም፣ እና እግዚአብሔር ይመስገን። ያስጀመረው እግዚአብሔር ያስጨረሰው እግዚአብሔር ደግሞ በዘመናት መካከል መሪዎች አድርጎ ያስቀመጣቸው የሚችሉትን አድርገዋል። መልካም አድርገዋል። ሀሳቡን ጠንስሰዋል የሚችሉትን ያህል አድርገው እዚህ ደርሰናል። እንግዲህ በእኔና በእናንተ ዘመን መሪያችን ጠቅላይ ሚኒስትር ዶክተር አብይ በሱ ዘመን ደግሞ የማስጨረስ ዘመን ሆነና ክሬዲቱን ሁሉ የሚወስደው እግዚአብሔር ነው እግዚአብሔር ነው እና ግን በወቅቱ ደግሞ የነበሩ መሪዎች መመስገን አለባቸው። ምንም ይሁን ምንም ግድቡ ተመርቋል። በማን ዘመን? በእኔና በእናንተ ዘመን በጠቅላይ ሚኒስትራችን ዘመን ተመረቀ። ይህ ግድብ እኮ የእናቶችንም ባል ያብስ የሀገር ኩራት ሊሆን ብዙ ጭለማ ውስጥ ያሉትን ወደ ብርሃን ሊያመጣ የተገነባ በስንት መከራ ያለቀ፣ ስንት ተግዳሮት ነበረው። እኛ እንኳ ስናስታውስ፣ እኔ አሁን አላስታውስም፣ በደርግ ጊዜ አላስታውስም። ስለ ግድቡ በመለስ ዜናዊ ጊዜ ግን አስታውሳለሁ። መዋጮ ሲደረግ በወንድ ግዙ ሲባል አስታውሳለሁ። አሁን ደግሞ ጊዜ ሆነና በጠቅላይ ሚኒስትር ዶክተር አብይ ዘመን ደግሞ መመረቂያ ሆነ። በዚህ ዘመን ደግሞ ስንት ትግል ስንት መከራ ስንት ጭቅጭቅ ስንት ስብሰባ እንደነበረ አይተናል። እኛ ምስክሮች ነን የዘመኑ ማለት ነው። ይህን ሁሉ አልፎ ግድቡ ለዚህ ሲደርስ የሚበሳጭ ኢትዮጵያዊ እኔ ኢትዮጵያዊ ነው ብዬ አላስብም። ሰው ባታመሰግኑ እግዚአብሔርን አመስግኑ። ግድቡን ያስጨረሰው ያስጀመረው እግዚአብሔር ነው። ባሉበትም ዘመን ደግሞ አሁን እዚህ ደግሞ ከእግዚአብሔር ቀጥሎ መቼም እኔና እናንተ ቁጭ ብለን ከግብፅ ጋር አልተደራደርንም፣ አልተከራከርንም። የተከራከረው የተደራደረው መሪያችን ነው። በቃ እሱም ሊመሰገን ይገባል። ጌታ ይባርከው። እንዴት ሆነን ነው ኢትዮጵያዊ ለራሳችን ለሆነ ነገር በጣም እንበሳጭው? ኔጌቲቭን ነገር ቆልለን ቆልለን፣ እኔ እንደው በእውነት ነው የምላቸው ግብጾች የራሳቸው ሳይታዘቡ አይቀሩም። ኢትዮጵያዊ በጣም አሳፋሪ ነገር እየሆነ ነው ያለው በኢትዮጵያዊ ጭንቅላት ውስጥ ጥላቻ፣ ክፋት፣ ምቀኝነት። ለምን በሱ ዘመን ተሳካለት? ለምን ይሄ ሆነ ያኛው? ለምን በቁም ያለውን ሰው ትታችሁ ከመቃብር ውስጥ ወጥቶ ተነስቶ ይናገርልን ትላላችሁ? እግዚአብሔር እየተመሰገነ ይሁን። ግድባችን ተመርቋል። በእኛ በዘመናችን አየን ብዙ ጸልየንበታልና እግዚአብሔር የተመሰገነ ይሁን። ሀያ ስራ ስምንትን በደስታ ነው የጀመርነው። ክብሩን ጌታ ጠቅልሎ ይውሰድ። ስለዚህ ዛሬ በተለያዩ ሀሳቦች ላይ ሀ ብለን እንማርስ ከመጽሐፍ ቅዱስ ውጭ የሚነገር ነገር የተጻፈ ነገር የእግዚአብሔር አይደለም ትክክልም አይደለም እውነትም አይደለም። ስለዚህ እግዚአብሔር ቃል አንድ ነው፣ የተጻፈልንም ለህይወታችን መመሪያ ነው። ማንም ተነስቶ እንደፈለገ የእግዚአብሔርን ቃል ሊጠመዝዝ አይችልም? ለምን የእግዚአብሔር እስትንፋስ ስለሆነ ማለት ነው በመንፈስ ቅዱስ ተመርተው የጻፉት ስለሆነ ማለት ነው አይለወጥም አይሻሻልም አይቀነስም አይጨመርበትም ስሙኝ በራእይ 22 18 እና 19 ምን ይላል መሰላችሁ በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ አለ ማን ዮሐንስ ይህንን የጻፈልን ዮሐንስ ከዛስ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል ይላል አለው እችን ስሙኝ ብቻ መቅሰፍት የሚጨምርበት ማን ላይ ነው ብትሉኝ የእግዚአብሔርን ቃል አጣሞ ያልተጻፈውን ጽፎ የራሱ ተረት ደርድሮ ትውልድን የሚያስተው ላይ እግዚአብሔር መቅሰፍት ይልክበታል ማነው ያለው ይህን ዮሐንስ የት በራይ 22 18ና 19 ላይ እግዚአብሔር ያልጻፈውን ከቃሉ ውጪ ገድልና ደርሳናት ብላችሁ የራሳችሁን ተረት ተረት ጨምራችሁ ትውልድ የምታስቱ ከእግዚአብሔር የህይወት መዝገብ ላይ እንደምትሰረዙ እወቁትና አሁን ጊዜ ሳያልፍ ንስሃ ግቡ። ምን በዱ በዚህ ቃል መሰረት ስሙ። ጳጳስ ሊሆን ይችላል፣ አቡኑ ሊሆኑ ይችላሉ፣ ቄሱ ሊሆኑ ይችላሉ፣ ፓስተር ሊሆን ይችላል። ማንም የእግዚአብሔር ቃል ላይ መጨመር መቀነስ አይችልም። ከተጻፈልን ውጭ ደሞ ይሄ ትክክለኛ የእግዚአብሔር ቃል ሲነገር ነው የሰዎች ልብ ተነክቶ ወይም ይበሳጩት ወይም ይድኑት። አሁን እዛ ቤት ወንጌል ተብሎ በየአውደ ምህረቱ በየምናምኑ ላይ የሚሰበከው ከእግዚአብሔር ቃል ውጪ ነው፣ ከወንጌል ነፃ ነው ያስብከት። ስለዚህ አሁን የረሄ ነገር ነው የሚለው ትውልድ ነው የምናስተምረው። አሁን እናንተ በየትኛውም እምነት ቤት ያላችሁ እባካችሁ ወንጌል ጋር ተዋወቁ። እነዚህ ሰዎች በጨለማ አስረው ይዘዋችኋል፣ እውነትን እንዳታውቁ የክርስቶስ ወንጌል እንዳይገባችሁ ታስራችኋል ነው ምላቸው። እንዴት በሉ ስሙኝ፣ ከተጻፈልን ውጭ ያለው የሚነገረው ሁሉ ተረትና አፈታሪክ ነው፣ የሰዎች ፈጠራ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። በግልጽ ቋንቋ በግልጽ ቋንቋ ሀብዬ፣ አሁን አንድ ሀሳብ ላንሳና እናንተ ትፈርዳላችሁ። ሀብዬ ከየት ነው ሀብለሽ የምትጀምር ካላችሁ፣ በዚህ በማቴዎስ ምዕራፍ አንድ ላይ ጀምራል። ማቴዎስ ምዕራፍ አንድ ላይ እዚጋ እንግዲህ ተሰብስበው የሚማሩትን አያይዛለሁ ቪዲዮ እናንተ ሰኔዎች ፈረዱ ብቻ። መጽሐፍ ቅዱስ ለሁሉም በሚገባው ቋንቋ አንድ ሆኖ ተተርጉሞ እዚህ ደርሰናል። በተለይ መጽሐፍ ቅዱስ ላይ የሚነሳው የኢየሱስ ክርስቶስ ሙሉን ታሪኩ እንዳለ ሕፃናት እንኳን ያውቁታል። ሕፃናት አልኳችሁ እኮ ጌታ ኢየሱስ ክርስቶስ የት እንደተወለደ፣ ከማን እንደተወለደ፣ እንዴት እንደተወለደ፣ ይህንን ማያቅ ካለ መጽሐፍ ቅዱስ አላነበበም አላየም ማለት። ስለዚህ አሁን ዛሬ ሀብዬ ማነሳው ይህንን ነው መጽሐፍ ቅዱስ ነው ማንሳው። ምንድን ነው ብትሉኝ፣ በማቴዎስ ምዕራፍ 1 ቁጥር 18 ጀምሮ እንደዚህ ይላል። ስሙ። እናቱ ማርያም፣ እናቱ ማርያም ቅድስት ድንግል ማርያም የጌታችን እናት ለዮሴፍ በታጨች ጊዜ፣ አሎ በታጨች ጊዜ፣ ከዛስ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ይሄ ቁጥር 18 19 እጮኛዋ፣ እቺ እጮኛ የምትለው ነገር ያዙልኝ፣ እባካችሁ ያዙልኝ። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። አሁን ይህን ስታነቡ ግልጽ አይደለም። ማርያምና ዮሴፍ እጮኛ ነበሩ። ገና አልተጋቡም፣ ግንኙነት አልጀመሩም። ይህ ጻን ልጅ አይገባው ግልጽ አይደለም። አንድና አንድ ሁለት። ከዛስ ዮሴፍ ግን፣ እርሱ ግን ይላል ሀያ ላይ ይህን ሲያስብ እነሆ የጌታ መላእክት በሕልም ታየው እንዲህም አለው ዮሴፍ ጻድቅ ነው። አዎ፣ ግን ማርያምን ሊያጋልጣት አልፈለግም፣ በስውር ሊተዋት አሰበ ይላል። ጌታ ይባርከው። ለምን የታጨች ሴት ከማግባቷ በፊት እርጉዞና ብትገኝ ተወግራ ትገደላለች፣ ባይሁድ ህግ። ከህብረተሰቡ ትገለላለች በአይሁድ ህግ ዮሴፍ ግን የማርያም እጮኛ ነበረ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው። ምን አለው መልአክ ብትሉኝ፣ የዳዊት ልጅ ዮሴፍ ሆይ። መጀመሪያ ደረጃ ዮሴፍ የዳዊት ዘር ነው ስ መመጣበታል ዮሴፍ የዳዊት ዘር በመሆኑ ጌታ ኢየሱስ ክርስቶስም በዮሴፍ ዘር ውስጥ ነው የገባው። ይህ ያው መነሻ ነው፣ ስለ ኢየሱስ ክርስቶስ ለማወቅ መነሻ ነው። በጣም አይነር የሆነ ነገር ነውይ መሰረቱ ይሄ ነው። በቃ እዚህ ጋር እዚህ ጋር ከተዛባ የሰው ልጅ ወንጌል ሊገባ አይችልም። እንድ ምን አርገው እንዳመሰቃቀሉት አሳያችኋለሁ አሁን። ከዛ በኋላ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለው መልአኩ። ከዛስ ሉቃስ 1 27 ላይ ደግሞ ከዳዊት ወገን ለሆነው ዮሴፍ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ማርያም የዮሴፍ እጮኛ ነበረች። እጮኛ ሆና ነው መልአኩ ቅዱስ ገብርኤል መጥቶ ትወልጃለሽ፣ በመንፈስ ትጸንሻለሽ ሲላት ገና አላገባሁም ወንድ ስለማላቅ ይሄ እንዴት ይሆንልኛል ያለችው ገና አላገባሁም ገና ግንኙነት አልጀመርኩም ነው ኢኩ ግልጽ አማርኛ ነው። በየትኛው ቋንቋ ተጠምዝዞ ይህን ያህል እንደ ሳተ ወንጌል የእግዚአብሔር ቃል እንደተቀየረ እናንተ ፍረዱ። የድንግል ማርያም ማሕፀን የመለኮት ዙፋን ነው አሉ። መለኮት አድሮባታል፣ ማሕፀኗ ተሸክማለች። ጌታ ኢየሱስ ክርስቶስ መለኮት ነው። በእግዚአብሔር ተመርጣ ነው የምንስማማበት ነጥብ አለ እዚህ ጋር ግን ትልቁ የሳቱት ነገር አባ ዮሴፍ ረዳቷ ነው፣ ባሪያዋ ነው፣ አገልጋይዋ ነው፣ እግዚአብሔር የተሰጣት እንዲያገለግላት እንዲከተላት። ኖ ኖ ዮሴፍ ባሪያ አይደለም። ዮሴፍ ጻድቅ፣ የተከበረ ጨዋ የሆነ እግዚአብሔርን የሚፈራ የማርያም እጮኛ ነበረ። ኢየሱስን ክብር ለማርያም አንሰጥ። ይሄ የእግዚአብሔር አቋም ነው። ይሄ ወንጌልን ያነበበ ሰው አቋም ነው። ይህንን እላለሁ። ስለዚህ ጌታ ኢየሱስ ክርስቶስ ስለ እኔና ስለ እናንተ ነፍሱን መስዋዕት አድርጎ የሰጠ የታረደው በግ የእግዚአብሔር ልጅ እሱ ብቻ ነው። ስለዚህ አሁን በተለይ በሀገራችን ኢየሱስ ክርስቶስ የሚለውን ነገር ለመሸፈን በጣም በርቀት እየተካሄደ ነው ያለው። እናቶች እንኳ አሁን እናቶች ልጆቻቸው ከኢየሱስ ጋር ቢሆኑ ኖሮ ይሄ ሁሉ ትውልድ ወደ ጨለማ ባልተነዳ ነበረ። መንገድ ላይ ወንጌል የሚሰብቀውን ሰው እናቶች እንዴት እንደተቃወሙት ነግራችኋለሁ። እጅህት ልጃቸው ትሆናለች እንግዲህ ወንጌል ትሰካለች። ኢየሱስ ያድናል፣ ኢየሱስ ለኛ የታረደው እያለች፣ ጌታ ይባርካት። እነዚህ እናቶች ደግሞ ጽዋ ተሸክመው እንግዲህ የማርያም ጽዋ ይሆናል ወይ ደግሞ የገብርኤል አላቅም፣ ይመጣሉ። ከታች ልጅቷ እዚህ ጋር ትሰብካለች። አይታችሁታል፣ በቲክቶክ ላይ እነዚህ እናቶች የሚሰሙት ነገር የኢየሱስ ድምፅ ነው። የኢየሱስ የወንጌል ቃል ነው። ግን ከቃሉ ጋር ከኢየሱስ ጋር ችግር አለባቸው፣ አይተዋወቁ። መጀመሪያ የቀደሙት እናት እንደዚህ ሰሟትና ዞር ብለው ወደኋላ ያሉ የግሩፑ ጽዋ የተሸከመው እስኪመጣ ድረስ እንዴት አድርገን እንቃወም ነው አሁን አሁን ያንን ድምፅ ለመዋጥ ምን አረጉ ብትሉኝ፣ በልልታ ወንጌል ተቃውሞ በልልታ እንዴት የአገር የትውልድ ችግር ውስጥ አይገባ ወንጌል ነውር ሆኖ የኢየሱስ ክርስቶስ ስም ነውር ሆኖ እያንገሸገሻቸው ሲሰሙ እያመማቸው እየተቆጡ እየተሳደቡ እናንተ እህቶቼ እናቶቼ ልንገራችሁ፣ እንደ እህት ልመስክርላችሁ እኔ ኢየሱስ ክርስቶስ ለኔና ለእናንተ የታረደው በግ ማምለጫው መንገድ እውነትም መንገድም ህይወትም እኔ ነኝ ያለው እሱ ብቻ ነው እሱን አምልኩት የምትጠጡትም ጽዋ ከአረቄና ከጠላ አያልፍም ልንገራችሁ የሚያዋጣው ኢየሱስ ክርስቶስ ነው ወደ ኢየሱስ ኑና ትውልዳችሁን አስመልጡ እናንተም አምልጡ አዳኙ ኢየሱስ ክርስቶስ ብቻ ነው ከነፍስ አባት መንፈስ ውጡና እናንተ እናቶቼ ወደ ክርስቶስ ኢየሱስ ማርያምን ስሟት ማርያም የምትለው ልጄን ስሙት፣ እሱን ስሙት እንዳለች እውነት የማርያምን ጽዋ ይዛችሁ ወደ ላይ ወደታች የምትሉ ከሆነ ማርያም ያለችው ደስም የሚላት ልጇን ስንሰማላት ብቻ ነው። ስለዚህ እናንተ በቲክቶክ ላይ የምትደንሱ እናቶች ማንንም አያንጽም ለእናንተም የጨለማ ስራ ነውና አቁሙ። ላል አቁሙ፣ በየቲክቶኩ ላይ የምደንሱ በኢየሱስ ክርስቶስ አሁን ይህ ጊዜ የዳንስ ነው? እናንተ ፍረዱ። ይሄ ጊዜ የዳንስ ነው ወይ የዘፈን ነው ወይ የዝላይ ነው ወይ የእግዚአብሔርን ፊት የምንፈልግበት ሮጠን በእግዚአብሔር ጉያ የምንደበቅበት የመጨረሻው ዘመን ላይ ነው ያለ ነው። እንዴት ሆኖ ነው እናቶቻችን የሚደንሱት? እንዴት ሆኖ ነው የኔና የእናንተ እናቶች ክርስቶስን የሚቃወሙት? ይሄ አልገባኝም። በሮሜ 10፥13 ላይ የጌታን ስም የሚጠራ ሁሉ ይድናል ነው ሚለው እንጂ ዘፈንና ዳንስ ለእኛ አያምርብን። በኢየሱስ ረ በኢየሱስ ስሙኝ። ማርያም ኃጢአት የለባትም ለምትሉ ደግሞ መልስ አለኝ። ማርያም ኃጢአት የለባትም ምትሉ አላችሁ፣ ንጹ ነበረች የሚል ነገር የለም። የውርስ ኃጢአት እንደኔና እንደናንተ አለባት። ይህንን ደግሞ ካላችሁ የውርስ ኃጢአት የለባት ማርያት ንጽህና ካላችሁ ኢየሱስ ክርስቶስ ለምን ሞተ? ኢየሱስ ክርስቶስ የሞተው ማርያም ሸፍኖ ነው። ከማርያም ሌላ የሚል ነገር አለ ተጽፏል። ለማርያም አልሞተም? ይልቅስ ስሙ መጽሐፍ ቅዱስ ውስጥ ይህም በቃሉ ቁጭ ብሎ ምን ብትሉኝ ሉቃስ አንድ ላይ ቁጥር 46 እና 47 ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ይላል። መድኃኒቴ ብለዋለች። ስለዚህ ኢየሱስ ክርስቶስ መድኃኒትነቱ ለዓለም ሁሉ ነው፣ እናቱን ማርያም ቅድስት ድንግን ማርያምን ጨምሮ ማለት ነው። አመፀኛ ትውልድ አምላኩን የማይፈራ ወላጁን የማይፈራ ትውልድ የተነሳው በምንድን ነው ካላችሁኝ፣ ይሄ ተረት ተረት ያፈራው ትውልድ ማለት ነው። ስለዚህ በሉቃስ ወንጌል ምዕራፍ አራት ቁጥር ስምንት ኢየሱስ መልሶ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ይላል። እኔና እናንተ ምንሰግድለት ምንዘምርለት ምናመልከው ኢየሱስ ክርስቶስ ብቻ ነው። ከዚህ ውጭ የሚሰገድለት የሚዘመርለት የለም። ስራ አትፍቱ፣ ፍሬ የለውም። ከእግዚአብሔር ጋርም ያጣላል፣ ያርቃል። ስለዚህ በዚህ በኦርቶዶክስ ቤት ወንጌል አንብቡ እናንተ ወጣቶች፣ እነሱም የሚነግሯችሁን አትስሙ። ጥያቄ ደግሞ ጠይቁ። እንዴ አባ፣ እዚህ ጋር እኮ ተጽፏል። የማርያም እጮኛ አይደል የሚለው? ከየት አምጥተው ነው ባሪያና አገልጋዋ ነው የሚሉት? እዚህ ጋር እኮ ተጽፎልናል። ቅድስ ድንግል ማርያም እኮ የጌታ ኢየሱስ ክርስቶስ ወንድሞቹ ተብሎ ተጽፎልናል። ምንድን ነው ይሄ ነገር ብላችሁ ጠይቁ፣ ጠይቁ። ዮሴፍ ሌላ ሴት አግብቶ ወልዷል ወይስ ምን? ምን ብለን እንረዳው? ይሄ ምን ብለን እንረዳው? ከተጻፈልን ውጪ አልገባኝም። ወይ ተከድኖ ይብሰል ብላችሁ በዚህ ጉዳይ ላይ አታንሱ። ተረታ ተረት ጨምራችሁ ትውልድ ከምታስቱ ይሄ ነገር ቢነሳ አይጠቅምም በሚል ወይ ደግሞ መነሳት የለበትም ቢሉ ጥሩ ነው። የእናንተ የአደባባይ ተረት ሰለጨን፣ ተቃጠልን። በእናንተ ተረት ተቃጠል ነው ምለው። ለምን ትሰሙታላችሁ? አገራችን የት እንሂድ? ለትውልድ ደግሞ ታስባላችሁ፣ ታዝናላችሁ። ኃላፊነት ተሰጥቷቸዋል። እንዴት ዝም ይባላል? ይሄ ስሙ እግዚአብሔር የተባረከ ይሁን። ስለዚህ እኔና እናንተ በዚህ ዘመን ወንጌልን ለትውልድ ጨክነን ጨክነን ይዘህ የምንወጣበት ዘመን ነው ላልሰሙት ምናሰማበት ዘመን ነው። ይሄ እግዚአብሔር ደግሞ በስራ ላይ ነው። አሁን ካህናቶቹ ሲናገሩ እኮ ብዙዎች ያው ከኦርቶዶክስ ቤት ወደ ወንጌል አማኞች፣ ይሄ የሃይማኖት መለወጥ አይደለም፣ ከጨለማ ወደ ብርሃን ማለት ነው። ለምን ወንጌል ካልገባው ሰው ጨለማ ውስጥ ነው ያለው። ጨለማ ደግሞ የሚገፈፈው በእግዚአብሔር ቃል ነው፣ በክርስቶስ ኢየሱስ በማመን ነው። ስለዚህ ይህንን እግዚአብሔር ራሱ እየኮተኮረ በተኙበት እየቀሰቀሰ ሙስሊሙን ቢሆን ኦርቶዶክሱን ቢሆን ወደ ራሱ ሰብስቦ ይህ አሁን ህዝብና በዛ ህዝብና በዛ የአገሪቱን ድንበራ ሰፋ። ሀሌሉያ፣ ደስ ይበላችሁ በእውነት በጌታ ያላችሁ ከጌታ ጋር ያላችሁ ይሄ ወንጌል የገባችሁ የክርስቶስ ብርሃን የበራላችሁ ደስ ይበላችሁ። ይኒ መልክት ይሄ ነው። ዛሬ እግዚአብሔር ከሁላችንም ጋር ይሁን። በርቱ። ኢትዮጵያ ሀገራችንን እግዚአብሔር ይባርካት። ተባረኩልኝ። ሻሉም ሻሉ